ለእኔ ኢትዮጵያዊነትን የሚወግልልኝ ንጉስ አርማ ነጃሽ ነው። ነብዩ መሀመድ ሰላም በሳቸው ለውረድና ስለ እነሱ ሲያወሩ ማንም ሰው የማይበደድበት ፍትሐዊ ንጉስ እንደነበሩ ነው። እናቴ እንደነገረችኝ ፍትሐዊ እና አቀኛ ንጉሳዊና ሀገራዊ እንደነበሩ ነው።

ሰማኝ ሰማኝ ለደስታ ቀን እንጂ ለጭንቀት ደራሽ ከጎን ከሌለ ዐይናርህ ከአይኑ ውስጥ ተቀምጦ ከዋለ የገባኝን ሚስጥር ልንገር ፈቅጄ መስታወት አይደለም ጓደኛ ሚባል ነው የሌለ ኮዳጄ በል ጓደኛ ፈልግ ሶስተኛ ምልክቴ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 የበለጠ እንድናወሳቸው ይከጀላል። ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው መሐመድ ይሆናል። ኢንሻአላህ፣ ሴቶች ከሆኑ በሚወዷት ሚስታቸው አዒሻ፣ አበራቸው በቆመችው ኸዲጃ፣ በሚስቶቻቸው ስም እንሰይማለን። በሚወዷት ልጃቸው ፋጢማ ስም እንሰይማለን። አደራ። ብዙ ሰው ልጅ ይወልድና ይደውልልኛል ስሙም አልበለው ይለኛል። አንድ መልእክት ነው የምሰጠው፣ የልጅህን ስም ከህይወት ግቧ ጋሚ ያያዝ አድርግለት ይለዋል። ስም የህይወት ግብ ማለት ነው። የአንድ ሰው ስም መሐመድ ሆነ ማለት እሱን ምሰል ማለት ነው። የአንድ ሰው ስም ዑመር ሆነ ማለት ዑመርን ምሰል እያልክ ነው። ልጅህ የምታሳድግ ሴት ልጅህን አዒሻን ምሰይ ማለት ነው። የዚህን ኡማ በቲክቶክ ከፍተኛ ፎሎወር ያለውን ካቢሌምን የምታቁት ሰዎች፣ ይህም ቪዲዮ እንዳታሳልፉ። ይህ ቪዲዮ ታዋቂ ነን ለሚሉ ኢትዮጵያውያን ቲክቶከሮችና ዩቲዩበሮች እንዲደርስ በደንብ እስከ መጨረሻው በመመልከት ሼር አድርጉ። ኮመንት ላይም አላሁ አክበር በር። ተመልከቱ፣ ካቢሌም እንዳለ እንደሰማችሁት ካቢሌም በሚሊዮን የሚቆጠሩ ረብጣ ዶላሮችን አልኮሆል እንዳስተዋውቅ ተጠይቄ ነበር። አንድም ቀን ግን የአልኮል ፕሮዳክቶችን አስተዋውቅ ያላቅም ምክንያቱም ሙስሊም ስለሆንኩ ብሎ በሀገራችን የሚገኙ ዩቱዩበሮችና ቲክቶከሮች አንድ ሚሊዮንና ሁለት ሚሊዮን ፎሎወሮች ስለገቡ ብቻ አላህ ስብሓነ ወተዓላ ለገንዘብ ብለው ለዝና ብለው እንደዚሁም ደግሞ ለታዋቂነት ብለው ሲያምጹት እንመለከታለን። ከካቢሌም ትምህርት ልትወስዱ ይገባል። በእስልምናችሁ መቼም ልትደራደሩ አይገባም። በየትኛውም ዋጋ አላህን ልታምጹ አይገባም። በየትኛውም ዋጋ አላህን ልታምጩ አይገባም። እህቴ እስልምናችሁ ኮርታችሁ አላህ የከለከላችሁን ነገር ተከልክላችሁ አላህ የፈቀደላችሁን ነገር ብቻ ነው ልታደርጉ የሚገባ። እዚህ ለታዋቂውና ጀግናው ቲክቶከርም ክብር ይገባዋል። ሁላችሁም ታዋቂ ነን ለሚሉ ሰዎች እንዲደርስ ቪዲዮ በደንብ። ሚካኤል ግን ለክርስቲያን ብቻ ነው የሚሰራው፣ በሙስሊም ግን ሚካኤል አለ? የለም እኮ። ፋክቱን እኮ መነጋገር ያለብን፣ ሚካኤል ለሁለት የሚሰራ ወይስ ለክርስቲያን ብቻ ነው ነው? ቁርአኑን አንብቤ ያለው የሚያነሱት መላእክት ጅብሪል፣ እኮ ጅብሪል ብለውታል፣ ገብርኤል ነው። ሚካኤል አለ ወይ ግን በሙስሊም አላነበብኩም፣ እኔ አላነበብኩም እስካሁን። ምን አባትክ ነው ወሬ የምቀይር? እስከ አፍንጫ ነው የምነግርህ። እኔ እለክህ ለነገን፣ ሚካኤል ከፈለገ ቦምብ ይዞ ይምጣ፣ ንገረው። ቆርጠላ ክለት ለሚካኤል ብሪጅስቶን እምሸማቅስ እንዳይመስል እኔ፣ ተራማጅ ወጣት። ሚካኤል ራሱ በፈረስ መምጣት ይችላል። በፈረስ ነው ምን ነው ይመጣል የተባለ? አይ እሱ ፈረስ አይፈልግም፣ ክንፍ ክንፍ አለው። ክንፍ ነው ተገለባ፣ አክሮባቲስቱ፣ አክሮባት ይስቱሱ ይምጣስ። እንዴው እንጀራስ ሰላምን በለው።

ቅባትን እኔ ወጥ ላይ አድርጌ ነው የምበላ እንጂ እኔ ቅባት ምንም ደግሞ እንደሆነም አላውቅም። ከታች ስቃለው ሚካኤል አውርጄው ከታች ይፈነዳለሁ። ስሙን ዛሬ ነው የሚቀይረው። ታያለሽ ኔ ሚካኤል ብሎ አይመጣ። ይህን ህዝብ በሃይማኖትም በፖለቲካውን እየጨረገርን ነው የምናነቀው። ወላሂ እስኪ ዛሬ ሸይጣንን አሸንፋችሁ ይህን ቪዲዮ ወይስ ሦስቴ አምስቴ ኮፒ ሊንክ አድርጋችሁ ቁርአን ብዙ ሙስሊሞች ጋር እንዲደርስ አድርጉ።

በጣም አሪፍ ደውለህለት ወይም ደውለሽላት ስልክ ወይም ላፕቶፕ ወይም ገንዘብም ሊሆን ይችላል። በዚህ ሳምንት እዚህ ያስፈልጉ ላክልኝ ላክልኝ ብልሃት ብለሹ፣ እሺ ልክልሻለሁ፣ ኔክስት ዊክ ደውላሉ ብሎ በዛው ጠፍቷል። በዛው ዝም ብላለች። አትጨቅጭቋት፣ በቃ አትጨቅጭቋት፣ ሼም ይዟት ነው። እንዳታጧት፣ ጭራሽ አስር የደወላችሁ የደወላችሁ እሷም የሼሟ ጥግ እየጨመረ ጭራሽ በዛው እንዳጠፋባችሁ፣ አጨቅጭቋት ለምን አልቻለችም ማለት ነው ይወላችሁ እናንተ የሆነ ነገር ፈልጋችሁ ከሀገር ቤት ደውላችሁ እዚህ ያለን ሰው የትኛውም ቦታ ያለን ሰው ስትጠይቁ እኛ እምቢ ማለት አንችልም። ለምን? አበሻ ነና፣ ሼም ይዘናል። በቃ እናፍራለን፣ ምን ይሉናል እንላለን፣ ሼም ይዘናል። ከዛ ችግር የለም እደውላለሁና እጠፋለሁ። ኔክስት ዊክ አይመቸኝም፣ የራሴ በጣም ብዙ ነገር ሊኖርብኝ ይችላል፣ ቅድሚያ የምሰጠው። ስለዚህ በዛው ጠፋው ማለት ነው። ስለዚህ እንራራቃለን። ከዛ ሀገር ቤት ሆናችሁ ምንድን ነው ይህ ጥጋበኛ እንግሊዝ ሲገባ ጠፋ። እንኳን ጠፋው፣ እንኳን ጠፋው ወድጄ ነው? ወድጄ ድጂ መስለሃል? ስልክን ማን አነሳው? ከሀገር ቤት ጓደኛዬን የመሰለ ልጅ ደውል ወይ አባቴ ብዬ ማውራት የድሮ ጭው መጮህ ጠልቼ መሰለህ አይደለም። ግን በአነሳ ስልኩን ብዙ ነገር ስለምትለኝ እኔ ደውሎ ሁሉ መድረስ ስለማልችል እጠፋለሁ። ስለዚህ ፕሊስ በልብሳችን አትፈርጁ። እዚህ ሀገር ይሄ የፈረደበት ኖርዝ ፌስ እና በጆርዳን በናይኪ ልብስና ጫማ ያበደ ቱታና ጫማ አድርገን ፖስት እናደርጋለን። እናንተ ምን ይመስላችኋል? የደላን ይህን የፈረደበት አይፎን በክሬዲት ገዝተን እንገባና አገር ቤት እንሄዳለን። እናንተ የመሰላችሁ ምንድን ነው? የደላን አልደላንም። ስደት የሚደላ ነገር አይደለም። አይደላም። በቃቻ ስለን ነው የምንኖረው። መታችሁ ብታዩን ማለት ነው እንደ እንትን ትሸልሙን ነበር አይደለም። ስለዚህ በተቻለ መጠን አትጨቅጭቁን። በቃ ካልደወልን አልቻለም ማለት ነው። ስለዚህ ጀስት ይህንን ኮንሲደር አድርጉና ስትደውሉ አታስጨንቁን። በቃ ስንችል ደስ እያለ እናደርጋለን። ካልቻልን ደሞ አልቻለ አታስጨንቁን። ይሞት እንሙት እንዴ፣ በቃ አታስጨንቁን። ቴንክ ዩ